ይሁን ችግር የለም። አሁን አነሽ እኛ አስመሳኝ ነን። እግዚአብሔር ወንድ ልጅ አያለቅስም እንጂ የተናገረችው ቃል በጣም ነው የሚጎረው ውስጥ አታዋርደኝ ማለት አሁን ነው። ወንድ ልጅ ተበላ ቤተሰብ፣ ሩታዬ እነ ቴቴዎች አስለቀሰቻቸው። የተናገረችውን ቃላት በጣም ይጎዳል። ወንድ ልጅ አለቅስም እንጂ ብሎ እንግዲህ ስቅስቅ ብሎ አለቀሰ። አቶ ቢኒ ማለት ነው። ዘራፍ ፈከክ፣ ዘራፍ አንድ ለእናቷሽ፣ ለጠላት እናንተ ፎክሪ ፎክሪ ያለኝ እኮ ሩታ። ይቃር መደበደቻቸው ቤተሰብ ማለት ነው። ሌላው እኔ ወንድ ልጅ ሲሰራ እንጂ ሲቀና አይቼ አላውቅም ነበረ። ለካ ወንዶችም ይቀናሉ። በዚህ ሰሞን የሩታ ጌነብሯ ኦዲንሶች ማሪቆስ ማሪቆስ ማሪቆስ ሲሉ ከናደዱና አደዱ እና ለምንድን ነው ማሪቆስ እኮ ትላንትና ነው የመጣው፣ እኛ እኮ ብዙ ዋጋ የከፈልነው ከሷ ጋር እኛ ነን ብለው እናቴ በቅናት እርር ድብን ሊሉ ማለት ነው። መልካም የመቃጠል ጊዜ ይሁንላችሁ። ሴት ልጅ ስትጎዳ አላይም ከሴት ጎን እቆማለሁ ያለው እኮ የአባቱ ልጅ ስለሆነ ሳይሆን ማሪቆስ የእናቱ ልጅ ጀግና ስለሆነ ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው ቤተሰብ ሌላው የዳኒና የፀጌ ቀለበት ፕሮግራም ጉድ ጉድ። እናንተ እዛ ታዳሚ ሆነው የተጋበዙት የአቶ አያልቅበት አሸባሪ ቡድን ወይም ደግሞ የአቶ አያልቅበት ኮማንዶች ነበሩ እንዳለ ለእንግድነት የተጠሩት ማለት ነው። እናም ውድ ቤተሰቦች ይሄ ጉዳይ፣ የቀለበቱ ፕሮግራም ውሸት ነው የሚባል ሰበር ዜና ደርሶኛል። እንግዲህ ሰበር ዜና በደንብ አድርጌ የምነግሯችሁ ይሆናል። ላይክሽር ሽር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አለይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ህብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት ያቶ አያልቅበት ኮማንድ ወይም ደግሞ የአሸባሪ ቡድን የሆነውን አንዱ ቢኒ የሚባለው ወንድማችን ነው አዎ የእሱ ቪዲዮ ነው እና እንዳያችሁት ይሁን ግድ የለም እኛ አስመሳዮች ነን ነገር ግን ሩታ የተናገረችውን ነገር ልቤ ሰብሮኛል ወንድ ልጅ አለቅስም እንጂ ብሎ ከዛ እያየ ብሎ እንዶ አለቀሰ ጎንበስ ብሎ ማለት ነው። መንሽ ደመቁ በለጥዬ እስኪ መሐረብ ስጭው። ለማን ነው ይሄ? ለቢኔ የሚባለው ማለት ነው። ውድቆ ነው እናቴ። እንዲሁ ትናንትና እውነቴን ነው የምላችሁ ከት ብዬ ነው የሳቁት ማለት ነው። ከት ብዬ አረ ይመችሽ፣ እሮታዬ ይመችሽ። ብቻ በቃላትም ብቻ ሳይሆን እውነቴን ነው የምልሽ እግርሽ ማንሳት ከቻልሽ እንደው በካልቾ እና በጥፊ እያልሽ እያርበደበትሽ በድጋሚ አስለቅሽልን። እነዚህ አሸባሪ ቡድኖች ማለት ነው። እውነቴን ነው የምላችሁ እና ከትላንት ወዲያ እናንተ ማለት አስመሳዮች ናችሁ፣ ከኔ ሕይወት ውጡ፣ የራሳችሁ ሕይወት የላችሁ ወይ? ምንድነው ከኔ የምትፈልጉት? ብላ ተናግራ ነበር ማለት ነው። እና እንዴት አስመሳይ ትለናለች? እስከ ዛሬ ድረስ እኮ ጋሽዬ ከቡታጀራ እስከ ማምጣት ድረስ እንደዛ ከወንድሞቿ እስከ መጋፈል ድረስ አላለም። የምን ወንድሞቿ ነው? ማነው ወንድሟ ያደረገው ማለት ነው። እናንተ ውሸታሞች ማለት ነው። እነ ሮቤል እኮ ወንድሞቿ ሳይሆኑ እናንተ ከየትም ለቃቅማችሁ ያመጣችሁት ያመጣቻቸው ድራማ ሰሪ ናቸው። አሁንም ልታስጠቁሯት ልታሰድቧት? ወፍ የለም እውነቴን ነው። ማንም ሩታን የሚሰድብላችሁ ማንም የለም። ግን በጣም ነው የምታሳዝኑት ማለት ነው። ልክ ቃላቷ እንደሰበራችሁ አይነት አድርገ የተናገረችው ነገር በቃ ስተት አድርገ ምናምን እየተንዘባዘብክ ነበር ማለት ነው የተናገረቻቸው ሩታ ለእናንተ የነገረችው ለአንተ ለአቤላ በተለይ የነገረቻችሁ ወይም ደግሞ የተናገረችው በጥቅሉ ትክክል ናት። እናንተ አስመሳዮች ናችሁ። ለሩታም ቀንታችሁ ይሆናችሁ ለአብርሃምን ቀንታችሁ ሳይሆን እናንተ ለራሳችሁ ቢዝነስ ስትሉ ትሸቅላላችሁ ማለት ነው። እውነት የሴት ልጅን ስትጎዳ የሴት ልጅን መጎዳት አሳስቧችሁ አሳዝኗችሁ አይደለም። ሩታ እንደዛ ስትሆን ማንም መቶ ሲያሰቃያት ወይም አብርሃም ሲያሰቃያት፣ እናንተ ለሩታ አዝናችሁ አይደለም እንደዛ የምትሆኑት ማለት ነው። ያው አንዳንድ ቪዲዮ ትቀፍላላችሁ፣ ከዛ ሼር ይደረግላችኋል። ለዛ ጥቅም ብላችሁ ነው እንጂ ለሩታ ቀንታችሁ አይደለም። እውነቷን እኮ የራሳችሁ ሕይወት እኮ ያላችሁ አትመስሉም እኮ። አንዴ ከእሱ ቂጥቂጥ እየዞራችሁ፣ አንዴ ከእሷ እንደው መፈናፈኛ አሳጥታችሁ ማለት ነው። እኔ እኮ በጣም ነው የሚገርመኝ። ለምንድን ነው ይህን ነገርን የምትሉት ማለት ነው? አሁንም እኛ የሰላሳ ደቂቃ እና የአስራ አምስት ደቂቃ ቪዲዮ ነው እንጂ የምትመለከቱት እኛ ከካሜራ ጀርባ ያለውን ነገር የምታውቁት ነው። እኛ ልናቅም አንፈልግም ከእናንተ አወቅን አላወቅን። ምን አስተማሪ ነገር ልናገኝ ነው? ምን ጥሩ ነገር ልንሰማባችሁ ነው? ያው ነው በቃ ውሸት፣ በቃ የማይረባ ነገር ኮተት፣ በቃ ይሄ የማይረባ ነገር ነው ይዛችሁ የምትመጡት ማለት ነው። ቢን ይቅርታ አርግልንና የምን ይቅርታ ነው እኛ ባናቅ ኖሮ የሚሻለን ማለት ነው ከህይወታቸው እወጣለሁ እኔ ከዚህ በኋላ ቤታቸውም አልሄድም በአብርሃምንም በሩታ ህይወትም እወጣለሁ ብለሃል እንዲ ማሰላመ መውጣት ነው ያለብህ እንደ ውጣ እስኪ እውነት ደስ የሚል የራሴ ህይወት አለኝ ካል ብለሃል ደግሞ ደስ የሚል የራሴ ህይወት ካለ በባልና በሚስት መካከል ምንም የምታደረጉት ነገር የለም ውጡ እንዲሁም ብትወጡ ነው የሚሻለው ማለት ነው። እኛ ስለአንቺ አንቺ ባያገባንም ስለ ጓደኛችን ስለ አብርሃም ያገባናል የምትሉ ዝባዝንኬ በጣም ነው የሚደብረው ማለት ነው። በባልና ሚስት መሀል ተገብቶ ስለአንቺ አያገባንም ስለ እሱ ያገባናል አይባልም። እነሱ አንድ አካል አንድ አምሳል ናቸው። እነሱን ለመከፋፈልና ለመለያየት አትሞክሩ። አው እቴቴ ማን ነው አቤላና አንተ ቢኒ ማለት ነው። ስለዚህ ውልቅ ብላችሁ ውጡ ማለት ነው። ሌላው በጣም የሚገርመው ነገር እኔ ወንዶች ስሰሩ ነበር የማውቀው የስራ ሰው መሆናችሁን ስራ እንጂ የሚያምርባችሁ ወሬ ቅናት የሚያምርባቸው አይመስለኝም ነበረ። እና አሁንም አማረብህ ማለት አይደለም፣ በጣም ያስጠላብሃል። በዚህ ሰሞን ሩታን ሲተባበራት፣ ከሴት ጎን ከተጎዳች ሴት ጎን ሲቆም ማነው? ማሪቆስ ማሪቆስ ማሪቆስ ብለው የሩታ አድናቂዎች ሲጠሩ፣ የቅናት መንፈስ ድፍት ሊያደርጋቸው ማሪቆስ እንዴት ነው እኛ ብዙ ዋጋ ከከፈልን በኋላ እኮ ነው እሱ የመጣው ትላንትና አብርሃም ሲወድቅ፣ እንደዚህ ሲሆን ኬት ነበረ። እሱም እኮ ተናግሯል ተተክሏል። ከዚህ በፊት ማለት ነው፣ እናንተ ኮተታሞች ማለት ነው። እኔ እስከ ዛሬ ድረስ ዝም ያልኩት እኮ የምትሰሩት ስራ መስሎኝ ነበረ። እንደዚህ ስሪየስሊ የገባችሁ አልመሰለኝም ብሎ ማሪቆስ ተናግሯል። አንተ እንትን ለማለት ለማጋፈጥ ብትሞክርም ማሪቆስ ትኩረት ሰጥቶት ያደመጠው ሰው ካለ ተናግሯል። እኔ እንደዚህ አይነት ውስጥ የገባቸው አልመሰለኝም ነበረ እኔ በተከታታይ እንትን ቪዲዮ ስትሰሩ ስራ ነበር የመሰለኝ ብሎ እኮ ማሪቆስ ተናግሯል። ስራ ስለመሰለው ነው ያ እንትን በመካከላቸው ጣልቃ ያልገባው እንጂ እሱ ስሬስሊ እንደሆነ ቢያውቅ ኖሮ እስከዛሬ ድረስ እዚህም ደረጃ አይደርሱም ነበር አብርሃም እና ሮታ ማለት ነው። ታቅ አለ እያወቅህ ነው፣ እየሸመጠጥክ ማለት ነው። እናንተ እቴቴዎች አላችሁ አይደለም? ሴት ልጅ አምጥታችሁ በግድ የምታሳቅፉት ማለት ነው፣ የምታሳቅፉት። ማሪቆስ እውነቱን ስነግርህ እውነት ነው የምላችሁ። እንደ እናንተ አይደለም ማሪቆስ ማሉ ማለት የእናቱ ልጅ ነው። ሴት ልጅ ስትጎዳ፣ ሴት ልጅ ስታለቅ ሳይፈልግም፣ ምክንያቱም እናቱን ስለሚወድና እናቱን ስለሚያከብር ማለት ነው። ይሄ ነው። ስለዚህ ከቅናት ውጡ። አው ከቅናቱን ውጡ። ስለ እናንተ የናክል ካልኩኝ እናንተ የዳኒና የፅጌ ጉድ ማለት ነው ትላንትና እኛ ሊሸውዱን እኛ ሊሸውዱን የአብርሃን ኮማንዶች እና የአሸባሪ ቡድን ሰብስበው አንድ የዳኒና የፅጌ ጓደኞች የሉ እንዳለ የአብርሃን ጉሩቦች ድራማ ሰሪዎች ናቸው። እዛ ጋር በእንግድነት የቀረቡት ማለት ነው ስለዚህ ቤተሰብ ቀለበት አይደለም። እውነቴን ነው የምላችሁ። ቀለበት ሳይሆን ማስታወቂያ ወይም ድራማ ነው የሰሩት ማለት ነው። ታያችሁ? አንዳቸውንም የጽጌ ጓደኞች አልነበሩም። ለምሳሌ እነ ማርቲ አብረዋት የሚኖሩት ጓደኞቿ ማለት ነው። ማንም አልነበሩም። ጠቅላላ የነበሩት የአብርሃም የአሸባሪ ቡድኖች እንግዲህ የድራማው እዛ ካራክተር የሚጫወቱት በሙሉ ናቸው። እነ ኤፍሬም፣ እነ አቤላ፣ እነ ብሩኬ እነሱ ናቸው የተሰበሰቡት ማለት ነው። አንድ ጓደኛ ብቻ ነው የዳኒ ጓደኛ ያለው ማለት ነው። ሌላው እንዳለ የአብርሃም ጉሩቦች ናቸው እነ እዩ። ስለዚህ የትላንትናው ቀለበት ሳይሆን ማስታወቂያ ነው፣ የዛ እንትኑ የዲኮሩ ማስታወቂያ። ከሰማችሁ ስልክ ቁጥሩም ለቀዋል ተናግረዋልን ማለት ነው። ስለዚህ አዲስ ድራማ ነው የተጀመረብን ማለት ነው። ያው ቀለበት ሲጠልቅላት ፀጌ አላየንም፣ ዛሬ የምናይ ይሆናል ማለት ነው። በጉጉት ጠብቁ። ነገር ግን እንኳን ደስ አላችሁ እያለን እየተዝረጠረጥን ነበር። ነው አንድ ላይ ደህና ናችሁ? እንዴት ናችሁ? እኔ የኮማንድ አብርሃም እንትኖች አባሎች ሳይ ነው እኔ ኦሽመጤ ቁርጥ ያለው ማለት ነው። እንዲሁ ድራማና ማስታወቂያ መሆኑን ያወቅኩት በዛን ሰዓት ነው። ሳይ የዳኒና የፀጌ ጓደኞች የሉም፣ እንዳለ የአብርሃን ጓደኞች ናቸው።